ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በሚኖረንም ቆይታ ሉላ ኢትዮጵያን እንዲሁም ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። ዘላቂና የተረጋጋ ሰላም ለመገንባት በሚደረገው ጥረት የከፍተኛ ትምህርት ተቋማት ሚና የጎላ መሆኑን የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሎ ብሸት ተናገሩ። የአማራ ክልልና የደብረ ብርሃን ከተማ አስተዳደር የስራ ኃላፊዎች ከደብረ ብርሃን ዩኒቨርሲቲ ማህበረሰብ አባላት ጋር በወቅታዊ ጉዳይ ላይ ውይይት አካሂደዋል። ገንዘብ ታደሰ ተጨማሪ አላት። አማራ ክልል እየተፈጠረው የሰላም እጦት ለከፋ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮች እያዳረገ ይገኛል። ይህንንም አስመልክቶ የደብረ ብርሃን ከተማ አስተዳደር ከደብረ ብርሃን ዩኒቨርሲቲ ማህበረሰብ ጋር በሰላም ጉዳይ መክሯል። የውይይቱም ዓላማ ለክልሉ ሰላም መረጋገጥ የዩኒቨርሲቲው ማህበረሰብ ችግሮችን በመረዳት መፍትሄ የሚያመጡ ሀሳቦችን ለመለዋወጥ መሆኑንም ነው የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸቴ የተናገሩት። አንዱና ዋነኛው ለሰላሙ ባለቤት መሆን የበኩሉን ድርሻ ዩኒቨርሲቲ ማህበረሰብ ይጠበቃል። ሁለተኛ፣ በተለይ ዘላቂ ሰላም በማረጋገጥ ረገድ የችግሮችን መንስኤና መፍትሄዎችን በማፈላለግ ረገድ በምርምር እየተደገፈ የመፍትሄ ሀሳቦችን በማቅረብ ረገድ የበኩላቸውን ድርሻ እንዲወጡ ነው በዚህ ውይይት ላይ ውይይት እያደረግን ያለ ነው። በሶስተኛ ደረጃ በተለይ ዩኒቨርሲቲዎች የራሳቸው ተልኮ አላቸው። የሚያወጧቸው ዜጎች በስነ ምግባርም ታታሪ የሆኑ ሀገር ወዳድ የሆኑ ዜጎች በማፍረድ ረገድ ተልኳቸውን እንዲወጡ የማስቻል ሁኔታዎች ናቸው። በውይይታችን እየተነጋገርን ያለ ነው። በአማራ ክልል ኢንዱስትሪ ኢንቨስትመንት ቢሮ አማካሪ አቶ ባይ ያለባቸው በሰላም ጦቱ የሚደርሰውን ሰብአዊና ቁሳዊ ውድመት እንዲያበቃ ሁሉም ማስተዋጽኦ ማድረግ አለበት ብለዋል። በክልላችን ሰብአዊና ቁሳዊ ውድመት ደርሷል። ይህንን ውድመት የበለጠ እንዳይሰፋ ለማድረግ እስካሁን ድረስ መንግስት የጸጥታ አካሉና ህዝቡ እንዲገታ አድርጎታል። አሁንም ቢሆን ህብረተሰቡ መንግስትና የጸጥታ አካሉ ተባብሮ ይህንን የመቀልበስና በማወቅም ይሁን ባለማወቅ ጫካ የወጡ ታጣቂ ኃይሎች ለሰላም ቅድሚያ ሰጥተው ጥያቄም ካላቸው በውይይትና በድርድር ሰላም እንዲረጋገጥ የማድረግ ስራ መስራት መቻል አለባቸው። የዩኒቨርሲቲው ማህበረሰብ በስነ ምግባር የታነጸ ብቁ ትውልድ ከማውጣት በተጨማሪ ለሰላሙ መረጋገጥ መስራት አለበትም ተብሏል። ለሰላም መረጋገጥ የራሳቸው ድርሻ ከፍ ያለ ነው እና ድርሻቸውን መወጣት መቻል አለባቸው። ሰላምን ማስቀደም አለባቸው። የሚያስተምሩትን ዜጋ ምክንያታዊ ሆኖ እንዲወጣ የማድረግ ስራ መስራት መቻል አለባቸው። ሁለተኛ በየሚኖሩበት አካባቢም ስለ ሰላም ማስተማር መቻል አለባቸው። መተንተን መተንበይ ስለሚችሉ በየሚኖሩበት አካባቢ ሰላም ቀዳሚ ሁኔታ እንደሆነ ጥያቄ አለኝ የሚል ማህበረሰብም ውይይቱን፣ ክርክሩንና ጥያቄውን የማቅረብ በጠረጴዛ ዙሪያ የማቅረብ መብት ስላለው ይህንን የማስገንዘብ ስራ እንዲሰሩ የማድረግና የሚታዩ ስነ ምግባሮችን በዩኒቨርሲቲ ውስጥ እርምትን እንዲሰጡ ድርሻቸውን መወጣት መቻል አለባቸው። በባህርና በየብስ ላይ ያሉ የሎጂስቲክስ ስራዎችን በማዘመን የኢኮሜርስ የንግድ ዘርፍን ለማሳደግ እንደሚሰራ የትራንስፖርትና የሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በኢኮሜርስ የንግድ ዘርፍ ላይ ባሉ ተግዳሮቶችና መፍትሄዎች ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ራሂል ደምሰው ውይይቱን ተከታትለዋለች። የትራንስፖርትና ሎጂስቲክ ሚኒስቴር የኢኮመርስ ሎጂስቲክ ዘርፍን ለማሳደግ ከባለድርሻ አካላት ጋር በህብረት እየሰራ መሆኑ ተገልጿል። ሚኒስቴር መስሪያ ቤቱ ህብረቱን ለማሳደግ ከመንግስትና ከግል ተቋማት ጋር በትብብር ለመስራት የሚያስችሉ ጉዳዮች ላይ ውይይት አካሂዷል። ለሀገር እድገት ሎጂስቲክ ትልቅ አስተዋጽኦ እንዳለው የጠቀሱት የትራንስፖርትና ሎጂስቲክ ሚኒስቴር ዴታ አቶ ዴንዴ በሩ የታሰበውን የሀገር ብልጽግና ከፍ ለማድረግ የኢኮመርስ የንግድ አሰራር ወሳኝ ነው ብለዋል። በዓለም አቀፍ ደረጃ የኢኮመርስ የገበያ ድርሻን ስናይ በ2024 ብቻ ከ6 ትሪሊየን ዶላር በላይ ደርሷል። ይሄ በ2028 ከ7 ትሪሊየን ዶላር በላይ ይደርሳል ተብሎ ነው የሚታሰበው። በአፍሪካ ደረጃም እስከ 50 ቢሊየን ዶላር እየደረሰ ነው ያለው። ስለዚህ እንደ ሀገር እኛ ይህንን የንግድ አሰራር ስርዓት ካልተቀላቀልን አስቸጋሪ ነው ማለት ነው። ወደ ኋላ እንቀራለን። እንደ ሀገር ደግሞ ለዚህ የተለያዩ በጣም አስቻ የሆኑ ስራዎች እየተሰሩ ናቸው ያሉት። ኢኮመርስ በትልቅ ፍጥነት እያደገ እንዲመጣ መንግስት፣ ያሉ የህግ ክፍተቶችን በማስተካከል በስራ ዘርፉ ላይ ከተሰማሩ የግልና የመንግስት ተቋማት ጋር በጋራ ሊሰራ እንደሚገባም የውይይቱ ተሳታፊዎች ተናግረዋል። እንደፈለግነው አላደገም ብለን ብናስብ ነ ቢግስት ፕሮብለም ትራንስፖርቴሽን። አፍሪካ ዩኒየን ስብሰባ አለ፣ ከዛ የተለያዩ አመት በዓላቶች አሉ። የእኛ ሀገር ደግሞ ሴኪሪቲ የመጀመሪያው ዲሲዥን ሞተሮች ይቁሙ የሚል ፐርሴፕሽን ነው፣ መጀመሪያ ኢኒሺዬት የምናደርገው እና ኢኮሜርስ ብለን ካወራን አሁንም ቢሆን ሲሪየስ የሆነ የሞተረኞችን የሚታዩበት ፐርሴፕሽን በጣም በጣም የተሳተ ነው። ዋናው ይሄን ነገር መንገድ ለማስያዝ የሚጠቅመው የፖሊሲ ማዕቀፉን ማየት መፈተሽ ነው። ኮንስትራክሽን እቃ የሚጭንና የምግብ እቃ የሚጭን ያን ቀላቅሎ መጫን የለበትም ላይሰንስ እዳደሉም። ንግድ ፍቃድ ስጡን እናስጭናችሁ ስንላቸው ንግድ ፍቃድ መስጠት አይፈልጉም። አንዳንዱ ቲን ነንበር የለውም ታርጋው የት እንደወጣ አይታወቅም። ጂፒኤስ አርጉ ትግል ነው። ስለዚህ መንግስት በደንብ አትኩሮት ሰጥቶ መስራት ያለበት ፕሌየሮቹን መርጦ መመሪያ ዲቨሎፕ አድርጎ ላይሰንስ በምን መልኩ ነው የሚያወጡት የሚለው ላይ መስራት ነው። በቀጣይ የኢኮመርስ ስራውን ይበልጥ ፈጣንና የተቀናጀ ለማድረግ ህጎችንና የሎጂስቲክ አካሄዱን በማስተካከል ስራዎች እንደሚሰሩ ሚኒስትር ዴታው ገልጸዋል። በኦንላይን የሚደረጉ ግብይቶች ምን ይፈልጋሉ? ሎጂስቲክስ ይፈልጋሉ። ለዚህ ደግሞ ምቹ እውነታን በተለይም ኢኮመርስ ሎጂስቲክሱ ከሌለ የምናወራቸው ከዚህ ዘርፍ ልናገኛቸው የምንችላቸው ነገሮች በምንፈልገው ፍጥነት ሰዓት ላይሄድ ይችላል። ስለዚህ እየተፈጠረው ያሉ የንግድ አሰራሮችን፣ ስርዓቶችን በይበልጥ ለማሳለጥ ትልቁ ሚና ሊጫወቱ የሚችሉ እነዚህ የኮሪር አሶሲሽኖች በሀገር ደረጃም በዓለም አቀፍ ደረጃም ስራቸውን እየሰሩ ነበር ያሉት። ይሄ የተፈጠረው ምቹ ሁኔታ ደግሞ በይበልጥ ስራውን እንዲሰሩ በበልጥ ወጣቱ ሀይል ስራ ፈጥሮ በዚህ ዘርፍ ውስጥ በደንብ እንዲቀላቀል ለማድረግ ነው። ሎጂስቲክስ ማለት አንድ ነገር ብቻ አይደለም። በባህርም አለ፣ በየብስም አለ። እስከ መጨረሻ ተጠቃሚ ጋር እስከሚደርስ ድረስ በሙሉ ካልተቀናጀ አንዱ ቦታ ላይ በደንብ ሲስተሙ ወይ ስርአቱ ካልመጣ በሚፈለገው ውጤት አይመጣም። ከቅርብ ጊዜ ወዲህ የኢንቨስትመንት መዳረሻ በሆነችው በኮቱ ከተማ ለማልማት የተሰማሩ ባለሀብቶች ከቦታ ከኃይልና ከፋይናንስ አቅርቦት አኳያ ጥያቄዎችን አንስተዋል። ባለሀብቶቹ ለሚያነሷቸው ጥያቄዎች በየደረጃው ከሚገኙ አካላት ጋር በመነጋገር ምላሽ ለመስጠት እየሰራ እንደሚገኝ የሰሜን ሸዋ ዞን አስተዳደር አስታውቋል። ብርቱካን ማሞ ተጨማሪ አላት። የአንጎለላና ጠራ ወረዳ ሰላማዊ እንቅስቃሴውን በማጽናቱ በኮቶ ከተማ የኢንዱስትሪ ፍሰት እንዲጨምር ሆኗል። በወረዳው በወተት ልማትና ማቀነባበር፣ በዘይት መጭመቅና በልብስና ጨርቃ ጨርቅ ዘርፍ የተሰማሩ ባለሀብቶች ይገኛሉ። ባለሀብቶቹ የመብራት የብድርና የመስሪያ ቦታ ጥያቄም አላቸው። ከዘጠና በመቶ በላይ የሚሆን መብራት እያገኘን አይደለም። የሆነ ሰዓት ይመጣል፣ ቀኑ ሙሉ ይጠፋል። እንዲ እንዲ አይነት ችግር ይሄ ችግር ነው ትልቁ ፈተና እስካሁን ባለው ሁኔታ ሌሎቹ እንኳን ይህን ያህል የጎላ ችግር ገጥሞናል ብለን የምናነሳው የለም። ሶስት ፕሮጀክቶች አንድ ላይ ኢንቴግሬት ተደርገው ነው። ከብት እርባታ አለው፣ ወተት ማቀነባበር አለው እና ደግሞ የእንስሳት መኖዎች ማቀነባበሪያ እየተሰራ ያለ ፕሮጀክት ነው እና ከልማት ባንክ ጋር አብረን በመስራት እዚህ ደረጃ ላይ ለማድረስ እየተጣጣረን ነው ትንሽ ግን ባለው ነገር ልማት ባንክ ላይ መጓተቶች ስለደረሱ ባለውም ደግሞ ኢንፍሌንሽን ምክንያት ትንሽ ስራው ተጓትቶ ነው ያለው እንጂ እኛ በአጭር ጊዜ መሬቱንም ወስደን በአጭር ጊዜም ወደ ግንባታ ገብተን ትልልቅ ስራዎች ነው የሰራ ነው። ወደ አርባ አምስት ማሽኖች አሉ። ከአርባ አምስት ማሽኖች ውስጥ ግን ጠቅላላ ወደ ስራ እየገባ ያለው እየሰራ ያለው አሁን አንድ ሶስተኛው አካባቢ ነው ስራ እየሰራ ያለው። የኮቱ ከተማ መቶ ሶስት ሄክታር መሬት አዘጋጅቶ አልሚ ባለ ሀብቶች ና ኢንቨስተሮችን እየጠበቀ ይገኛል። እስካሁንም ከአስር በላይ በተለያዩ ዘርፎች ለመሰማራት የሚፈልጉ ባለ ሀብቶች ለማልማት ወደ ከተማዋ ገብተዋል። የባለ ሀብቶችን ጥያቄ በመመለስ ና በመደገፍ የተቀናጀ ስራ እየተሰራ እንደሚገኝም የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ ለማየሁ ኢንቨስትመንቶቹን ተዘዋውረው በጎበኙበት ወቅት ተናግረዋል። ወደ ማምረት ሊገባ ያሰበ የዘይት ፋብሪካ አለ። በመብራት ምክንያት ወደ ተሟላ ማምረት እንዳልገባ አንስቶልናል። እሱን ከመብራት ኃይል ጋር ሆነን በፍጥነት ምላሽ እንዲሰጥ እናደርጋለን። በሌላ መንገድ የቦታ ጥያቄ ያለውን ቦታ አመቻችተን ወደ ስራ ለማስገባት ጥረት የምናደርግ እንደሆነ ተመልክተናል። ሌሎችም ጥያቄ የብድር ጥያቄ ያነሱ አሉ። ከሚመለከታቸው ከልማት ባንክ ከክልል ኢንዱስትሪና ኢንቨስትመንት ቢሮ ጋር ሆነን በጋራ ምላሽ እንዲያገኙ ክትትል የምናደርግ ይሆናል ማለት ነው። እንደ ሰሜን ሸዋ ዞን አልሜ ባለ ሀብቶችን ያለምንም ቢሮክራሲ በመቀበል ና በመረጡት መስክ እንዲሰማሩ በማድረግ አበረታሽ ለውጥ መታየቱን የነገሩን አቶ ምካሻ የተቀናጀና ቀልጣፋ ድጋፍ በማድረግ ና ያሉበትን ሁኔታ ተዘዋውሮ በመጎብኘት ከባለ ሀብቶች የሚመጡ ጥያቄዎች በየደረጃው እየተመለሱ እንደሚገኙም አንስተዋል። ባለ ሀብቱ በርካታ ድጋፍ ይፈልጋል ከመንግስት በተለይ መሰረተ ልማት ከማሟላት አኳያ በቀልጣፋ አገልግሎት ይፈልጋል። መብራት፣ መንገድ፣ ውሃ እንድናቀርብለት ይፈልጋል። በዛ ደረጃ በየሳይቱ ተንቀሳቅሰን ባየን ቁጥር የባለ ሀብቱም ግፊት ስለሚጨምር፣ ተጨባጭ ችግሩን ስለሚያስረዳ በዛ ላይ ተመስርተን የሚመለከተው አካል በትብብር ለመፍታት ጥረት እናደርጋለን። ደስ የሚለው ከወረዳ ጀምሮ እስከ ክልል ያለው የኢንዱስትሪና ኢንቨስትመንት መዋቅር የመስተዳድር መዋቅሩም ለኢንቨስትመንት ልዩ ትርጉም ተሰጥቶ ነው ሰሜን ሸዋ አካባቢ የሚሰራው። ተመልካቾቻችን ዜናዎቻችን ቀጥለዋል። በማስከተሉ ለኢትዮጵያ ወደ እናንተ ይደርሳል። ኢትዮጵያ የቀይ ባህርና የባህረ ሰላጤው አካባቢ የበይ ተመልካች ሀገር ብቻ ሆነ አትቀጥልም ሲሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ተናገሩ። ሶስተኛው የቀይ ባህርና የባህረ ሰላጤው አካባቢ ውይይት በአዲስ አበባ እየተካሄደ ነው። አንዷ አለመናን ተጨማሪ አለው የውጭ ጉዳይ ኢንስቲትዩት ባዘጋጀው በዚህ የቀይ ባህርና ባህረ ሰላጤው አካባቢ መድረክ ከሳውዲ አረቢያ፣ ከእስራኤል፣ ከሶማሊላንድ፣ ከተባበሩት አረብ ኤሚሬቶች፣ ከኢትዮጵያና ከሌሎች ሀገራት የተውጣጡ ፖሊሲ አውጪዎች፣ ምሁራን ተገኝተዋል። የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ ኢትዮጵያ ከዚህ በኋላ በዚህ ኮሪደር ያለ ተሳትፎ የምትቆይበት ጊዜ አይኖርም ብለዋል። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ ነው። በቀጣይ ኢትዮጵያ አሁን ያላትን የኢኮኖሚ እድገት የሰው ሀብት ለማሳደግና ይዛ እንደ ሀገር ለመቀጠል ማንም ባሻው ሰዓት እየተነሳ ይቁም ሌላው የማይችል የተረጋገጠ የባህር በር ያስፈልጋታል የሚለው ጉዳይ ነው። ይሄ ከኢኮኖሚያዊ ፋይዳ ባለፈ ወታደራዊና የብሔራዊ ደህንነት ፋይዳ ያለው እጅግ በጣም ወሳኝ የሆነ ሲሪየስ የሆነ ጉዳይ ነው። ኢትዮጵያ ቀይ ባህር ሀገር አይደለችም አይመለከታትም የሚሉ ሀገራት አሉ። ሶ በእንደዚህ አይነት መድረኮች ኢትዮጵያ እያለች ያለችው የቀይ ባህር ጉዳይ ይመለከተኛል፣ ያገባኛል ብላ ነው። ከነዚህ ሀገራት ተወካዮች መጥተው ተሳታፊዎች መጥተው ሀሳብ ማቅረባቸውና የፖሊሲ ምክር ሀሳብ ማቅረባቸው ኢትዮጵያ ያገባትም የሚለውን ትርክት የሚያፈርስና ያገባታል የሚለውን እና ድሉንም የሚፈጥር መሆኑን የሚያሳይ በዚህ የቀጠናው የምክክር መድረክ የሰላጤውና የቀንዱ የንግድና ኢንቨስትመንት ሁኔታ ላይ እንዲሁም ያላቸው የመልማት እድሎች፣ የጂኦ ፖለቲካ ሁኔታ፣ የኢኮኖሚና ደህንነት ላይ ያተኩራል። በኮንፈረንሱ ላይ ንግግር ያደረጉት የዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ መካከለኛው ምስራቅና የአፍሪካ ቀንድ ቀዝቃዛው ጦርነት እስከመጣበት ጊዜ ጥሩ ግንኙነት እንደነበራቸው አንስተው አሁንም በተለያዩ ዘርፎች መተባበር ያስፈልጋል ብለዋል። ኢትዮጵያ የባህር ወንበድና ዝርፊያ፣ ሽብርተኝነት ና ህገ ወጥ የሰዎች ዝውውርን ለመከላከል በሙሉ አቅሟ መሳተፍ ትፈልጋለች። እገዛ መስጠት የምትችለው ደግሞ የባህር በር ማግኘት ስትችል ነው። ይህም የቀጠናውን አቅም ለማጎልበት ይጠቅማል። የኢኮኖሚ ደህንነት ስጋቶችን በጋራ ለማስወገድ መስራት ይኖርብናል። ኢትዮጵያ የባህር ወንብድና ዝርፊያ፣ ሽብርተኝነትና ህገ ወጥ የሰዎች ዝውውርን ለመከላከል በሙሉ አቅሟ መሳተፍ ትፈልጋለች። እገዛ መስጠት የምትችለው ደግሞ የባህር በር ማግኘት ስትችል ነው ይህም የቀጠናውን አቅም ለማጎልበት ይጠቅማል። የኢኮኖሚ ደህንነት ስጋቶችን በጋራ ለማስወገድ መስራት ይኖርብናል። ውይይቱ የሰላጤውና የቀንዱ ሀገራት ትብብርን ማሰስ የሚል መሪ ቃል አለው። ሌትናንት ጀኔራል ይመር መኮንን በመከላከያ ሰራዊት ትምህርትና ስልጠና መምሪያ ኃላፊ ባደረጉት ንግግርም ስፍራው የእኛን ሙሉ ተሳትፎ ይፈልጋል ብለዋል። ኢትዮጵያ በዚህ ኮሪደር መሀል ላይ እንደመገኘቷ ደህንነትን ለማስከበር የባህር ላይ ውንብድናንና ሽብርተኝነትን ለመከላከል የኢትዮጵያን ተሳትፎ ይፈልጋል። ከባህረ ሰላጤው ሀገራት ጋር ያለን ግንኙነትን ማጠናከር፣ ወደ ስትራቴጂካዊ አጋርነት ማሳደግ እንፈልጋለን። ትብብርና ደህንነትን ባስቀደመ መልኩ የባህር በር ማግኘት እንደምንፈልግም ማስረዳት እፈልጋለሁ። መሰል መድረኮች ኢትዮጵያ የባህር በር ፍላጎቷን በስርዓቱ ለማስረዳት ይጠቅማታል ተብሏል። በመጨረሻ አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የሕዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅን በሙሉ ድምፅ አጽድቋል። ምክር ቤቱ አራተኛ ዓመት የስራ ዘመን 31ኛ መደበኛ ስብሰባውን አካሂዷል። በስብሰባው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ ረቂቅ አዋጅ ዙሪያ ውይይት አካሂዷል። በምክር ቤቱ የውሃ መስኖ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ አዋጁን በተመለከተ ሪፖርትና የውሳኔ ሀሳብ አቅርበዋል። ምክትል ሰብሳቢው እንዳሉት አዋጁ የውሃ አካላትን ዳርቻ አረቀትን ለመወሰን የውሃ አካላትን ከብክነት መጠበቅና ለሀገር ጥቅም በአግባቡ አገልግሎት ላይ እንዲውሉ ማድረግ ላይ ያተኮረ ነው። ከአረንጓዴ አሻራ ገበታ ለትውልድ ና መሰል መርሃ ግብሮች የሚጣጣም ህግ ማውጣት ወሳኝ እርምጃ በመሆኑ አዋጁ መውጣቱን አብራርተዋል። የውሃ አካላት ዳርቻ ወሰን እንዲሁም በውሃ አካላት ብክለት የህግ ጥሰቶች ሲፈጸሙ እርምጃ የሚወሰድበት አግባብ መደንገጉንም አብራርተዋል። ነባርም ሆኑ ወደ ስራ የሚገቡ አዳዲስ ኢንዱስትሪዎች የሚለቁት ፍሳሽ በውሃ አካላት ላይ ጉዳት እንዳያደርሱ ትኩረት መሰጠቱንም አስረድተዋል። ምክር ቤቱ በአዋጁ ዙሪያ የቀረበለትን ሪፖርትና የውሳኔ ሀሳብ ላይ ተወያይቶ በሙሉ ድምፅ አጽድቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በኢንዱስትሪ ዘርፍ አዳዲስ ማሻሻያዎችን በማድረግ ዘርፉን ለማዘመን እየሰራች ትገኛለች ሲሉ አምባሳደር ሉልሰገድ ታደሰ ተናገሩ። ኢትዮጵያ በብራዚል እየተካሄደ በሚገኘው ዘጠነኛው የብሪክስ የኢንዱስትሪ ስብሰባ ላይ እየተሳተፈች ትገኛለች። በጉባኤው ላይ የተገኙት በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ኢትዮጵያ በማኑፋክቸሪንግ ዘርፍ እያከናወነች የምትገኛቸውን ስራዎች አብራርተዋል። መንግስት ዘርፉን ለመደገፍ የአስር ዓመት መሪ ዕቅድ ቀርጾ እየሰራ እንደሚገኝ ጠቅሰው እስካሁን በተከናወኑ ስራዎችም እንደ ሀገር በርካታ የስራ እድል መፍጠር ተችሏል ብለው ብለዋል። አምባሳደር ሉል ሰገድ እንደገለጹት የብሪክስ አባል ሀገራት በኢትዮጵያ ኢንቨስትመንት ዘርፍ ለመሳተፍ ጠይቀዋል። መረጃው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያና የተርኪ ኢንቨስትመንትና የኢኮኖሚ ትብብር ተጠናክሮ ይቀጥላል ሲሉ አምባሳደር ሀደራ አበራ ገለጹ። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ ለኢትዮጵያ የተርኪ አምባሳደር በርክ ባራንን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ሀደራ በኢትዮጵያና በተርኪ መካከል ያለው ረጅም ጊዜ ያስቆጠረ ግንኙነት በኢኮኖሚና በኢንቨስትመንት ዘርፍ ጠናክሮ ይቀጥላል ብለዋል። ሚኒስትር ዴታው መንግስት ትኩረት በሰጣቸው የኢኮኖሚና ፋይናንስ ዘርፎች የተርኪ ባለሀብቶች እንዲሳተፉ ጥሪ አቅርበዋል። በኢትዮጵያ የተርኪ አምባሳደር በርክ ባራን በኢትዮጵያ በከተሞች ልማት መንግስት እያደረገ ያለውን ጥረት አድንቀዋል። አምባሳደር ሀደራ ከአምባሳደሩ ጋር በቀጠናዊና ወቅታዊ ጉዳይ ዙሪያ መክረዋል። የውጭ ጉዳይ ሚኒስቴር መረጃ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ ተጠናቋል። ስለተከታተላችሁን እናመሰግናለን። መልካም ጊዜ